አንድ አይነት ብራንድ ነው የምንጠጣው። ጎልድ ውሃ። ምን አልከኝ? ጎልድ ውሃ። አንድ አይነት ውሃ ነው የምንጠጣው። ያ ምንድነው መሆን ግን እኔ እንትን ላይ እየገቡ ምን ነገር እያልካቸው ነው? የራስ የራሱ ፔጅ ላይ ታችሁ እዩት እና እስኪ አንድ ነገር ምንም ሜቢ ቢወዱኝ ይሆናል። እኔንም ይወዱኝ ይወዱኝ ይሆናል። ሜቢ ኦኬ። አሁን ቅድም ስትበይ ከመግባቴ በፊት እኮ እየበላሽ ነው። አይተኸኝ ነበር። ቤት ገባሁ አይተኸኝ ባንክ የተነሳ አርቦ ላዝ ነበረ ተውኩት። ለምን አላዘዝክም? አይ ወጥቶ መደወሉ ገና ምናምን ቴሌ ብር ምናምን ምናምን ነበረኝ፣ ኢቨን ዲስካውንት ነበረኝ የመቶ ምናምን ብር ገና። አይ እንደዛ ማ ከሆነ ብላ ምን በልተሽ ነው? እስቴኪኒ ይዘሽ መዘሩ ኑድል ነው የበላት ኑድል በችከን ስቴኪኒ አለኝ። እና እንዴት ነሽ ያለ አለው እንዴና አለን። ጠፋሽ እኮ ሞኒዬ ሜሪቴት ነው ለብቻይ፣ እንደዚህና ዮጋ ጀመርሽ? ዮጋ ጀመር። እንዴት ነው? አላማረብኝም። በዚህ ግን እኔ እንደዚህ አቋምማ ግን ምን አለ መሰለሽ፣ ጸጉርሽን ግን አሳድጊ። ሁሽ አሳድጊም ስልሽ ይሄ በጣም ፊትሽን ቲም ይጥያረጋት አሁን የበፊት እኔ አሁን ያገኘሽ ሰሞን በጣም አሪፍ ነበር። እንደዛ ሰው እንደዚህ ቁርጥ ነበር፣ ትንሽ ከፍ ያለ ነበር። ከፍማ ይላል ከፍማ ማስ ደርገዋል። ግን አበሻ ሆንሽ። ግንባሬ ሌለሽ አንቺ አይዮ ከሰው ው ያው፣ ምን ታረገዋለ? ምን ታረጓዋለ? ታቱ ልትሰራ እያሰኩነው ሰሞኑ። አትሰሪ፣ እኔ እንኳን ቦታ የለኝም። አስደምቃለው ግን የቱ ጋል ትሰራ? እጅጋ ግን አብራኝ ማቺንግ ታቱ የምትሰራ ሴት እስኪ፣ የመን የመንጅህ ነው ታቱ ያለበት እጅ? የግራ ነው ቀኝ ነው? ግራ እኮ ግራህን መሙላት ያለበት። ይህንን በዚህ ጋ አታርግብኝ። አንድ ሞዶ ሰው ካገኘው ምን እንደማደርግ ታውቂያለሽ? እኔ ጋ አንድ ልጅ እዚህ ቁጢጥ ብሎ ሽንት ቤት ሊጸዳዳ ሱሪውን እንዳወለቀ እነቀሳለሁ። እሱ ጓደኛው ደግሞ እዚህ ጋ ካከው ሊመቀሳው ምች አረጋለሁ እንደዚህ በቃ ማች የሚያደረግ እንደዚህ ስታረጊው ዱብ ዱብ እያደረገው ማለት ነው። ወይ ደግሞ ገመድ እየተጓተቱ አንቺ ላይ ያለው ከፍ ብሎ ወይ መሰላት ሀሳብ ያለው ከሆነ ሰው ጋር ማች የሚያረግታቱ ማለት ይዘት ያለው እርግቦች ምን መሰለሽ? ፍሪደማቸውን አውጀው እርግቦቹ እየበረሩ ፍሪደማቸውን አውጀው ግን የእርግቦቹ መነሻ በዚህ ሄዶ ወደ ገላይ ዞሮ ከታች ነው የሚነሱት። እታች ጎጆ አላቸው። እዚህ ጋር ሆዴ ጋር ወረድ ብሎ ያለው ጸጉሩ እንደ ጎጆ ነው። ከዚህ መጥተው እንደዚህ በእጄ እንዲዞረው በዚህ በፍሪደም ይበራል። ኧረ አንተ ሰውዬ

መንፈስ ቅዱስ መልእክት መንፈስ ቅዱስ በእርግብ አምሳል ተመስሎ ነው ኢየሱስ ሊያረፍ። ትላንት የት ነበርሽ? ትላንት ቤቴ ፏ ብዬ ወጥቼ ደምቄ ከዛ ቪላንጅ የሚባል ቦታ ሄዳለሁ። ቆንጆ ሞወደውን ዘፋኝ ሲዘፍናል አየሁት መሰለሽ። ማነን ማነን ሄኖክ የሚባሉ ይሄ ምናምን ክለብ ምናምን የሚዘፍን እንጂ ዘፋኝ አይደለም። አረ ታዋቂ ነው። ስትወጣ ስትገባ ሚአሻ እያየሁ ይነየሆነ ሰው ጠርቶኝ፣ እኔ ሄድኩት። የሆነ ሰው ጋብዞኝ እና ብሎኝ ሄድኩኝ። ግን አሪፍ ታይም ነበር፣ ቆንጆ ባንድ ነበር። አሪፍ አሪፍ ነው። እንኳን ተዝናና እኔ እንኳን አመጫለሁ። ላይክ ትንሽ እረፍት ላይ ነኝ ያለሁት። ማረሶች ጥሩ ነው ወድጃዋለሁ። ይመጣል ታዲያ። ደህና ናት፣ ትገናኛላችሁ። ደህና ናት፣ እንገናኛለን። ሩ ታዲያ ፔሪ ባለምናት ነ ባለፈው ቦታ እንመጣለን። መሽለት እያየኋት ነበር። መሽለት ነበረ እያሰብኩኝ ነበረ። እኮ ኤቭሪ ቱ ዊክስ ነው ያለው። የአሁኑ እሮብ አሉ ነው። አሁን ይሄኛው ሳምንት እሮብ ነው ያዘጋጀችው። ባለፈው ሳምንት ነበር ያዘጋጀችው። ስለዚህ አሁን ቅዳሜ፣ እሁድ፣ ሰኞ፣ ማክሰኞ እሮብ አላት ወይ ጎላዬ ነው። አይ አሪፍ ነው።

አይ፣ ለምንም ለአቅመ አዳም ደርሰሃል ወይ? እኔ ፈረንጅ ነው ማለት ፈረንጅ ለፈረንጅ ለማግባት ሰተናው ደስ ይለኛል፣ ብንደባበዝ ደስ ይለኛል። ታላ ፈረንጅ ነው የማገበው እንጂ ለአቅመ አዳም ደርሻለሁ። አይ ፈረንጅ ይሻላል። ካንተ ጋር ፈረንጅ ምሄድ ይመስለኝ አሳስበው። ፈረንጅ አደማስ ፈረንጆች ደግሞ እንደኔ ቀንጨር ያለ ሰው አይወዱማ። ቀጠን ያለ ሰው አይወዱም። ፈረንጅ ምንም ይወጣል። ፈረንጅ የሆነ መመቻቸት ነው እንጂ ምንም ወደ ምን ፈረንጅ ጠንጋራ አያገባ የለም። እንኳን አይደለም ፈረንጅ ምን ጣጣ አለበት? ደግሞ ሀበሻ እኮ ነው አቃቂር የሚያወጣው። ሀበሻው ማለት ነው። ስማ ቦርጩ እዚህ ጋር ተዘብዝፎ ማለት ነው። ሴክሲ ነው የሚፈልገው። አይ የለም፣ እራሱ አለኝ ባሳይሽ። አንተማ ራት ራት ስለማትበላ ብዙም ቦርጭ አይኖርም። አይ እራትም ሳይሆን በቀን አንዴ ነው የሚበላው እንደ ኤርማ አርጅቶ ነው አልኳት። ባይ በቀን አንዴ መብላት ያቀረጭጫል። የድሮ ዘመን ሰዎች ባቀን ብላ አንዴ ነው የሚበሉት ግን 900 0 ዓመት አሉ ነው አላስበሽዋል። አንዴ ምን? አይ እኔ አላምንበትም። የምትበላውን ነገር መለየት እንጂ በቀን ውስጥ መብላት አለበት። በስርዓት መመገብ አለበት። ይሄ ወዝህ ራሱ የሚመጣ ስትበላ ነው። አይሴጅ ሲባል ሰምተሽ አታውቂም? አይሴ ያኔ አሁን በዛን ዘመን የነበሩ ሰዎች ማለት ነው። በጣም ቀዝቃዛ ከመሆንና መውጣት ስለማይችሉ ማለት ነው። ቢወጡም እንስሳቶች ምናምን ስለሚበላቸው ቀስ ብለው አድነው የሚበሉት ታምንት ምናምን አይበሉበትም ነበረ። አይ የሆነ የተሳሳተ መረጃ አለው እንጂ። አይ አይ ዶንት ቲንክ ሶ። ነይ ሚስ

አጥሙት ከአንቺ መውደልሽ ነገር በቃ በመውለድሽ በጣም ደስተኛ ነሽ፣ ትኩራለሽ። ቲክቶክ ላይ በጣም የአገር ባለጌ ሴቶች አሉ የሚደብቁ። እነሱ እናትም አይደሉም፣ ሰውም አይደሉም። በዛ ነው በጣም ነው ምትራው። ሰዎችን እንዲወልዱ ነው ማበረታታው። ምናም ምናምን መውለድ የተለየ ስሜት ነው ያለው፣ ግን ለልጃቸው ፊቸር የሚያስቡ እና ለልጃቸው ጥሩ ፊቸር ማመቻቸት የሚችሉ ሰዎች ናቸው መውለድ ያለባቸው። ያለባቸው ጥሩ አባት መውለድ አለባችሁ ሴቶች ከሆናችሁ።